ይሄ ልጅ ስኮላርሽፕ ደርሶታል። በትምህርቱ ስክሪን ላይ እንደምትመለከቱ የትምህርት ውጤቶች እንዳለ ኤ ነው። በቃ ሁሉም ማለት ነው፣ ሁሉም እዚህ ላይ ፋይሉን እዚህ ላይ እንደምትከታተሉ እንደምታዩት እሱ ብቻ አይደለም፣ ከተለያዩ የውጭ ካምፓኒዎች የተለያየ እድል መጥቶለታል። በትምህርቱ በጣም ብዙ ካምፓኒዎች ይፈልጉታል። ይሄ ልጅ ከቤተሰቡ አልፎ ለኢትዮጵያ የሚጠቅም ልጅ ነበር። መቼስ ይቺ ልጅ ለስምንት ዓመታት ሙሉ ቀን ከሌሊት አረብ ሀገር አረብ ቤት ቀን ከሌሊት እየሰራች ለራሷ እንደ ሻማ እየቀለጠች ለወንድሟ እዚህ ደረጃ ላይ አደርሳለሁ ብላ ነበር። በትምህርቱም እንደዚህ ጎበዝ የሆነበት ምክንያት የእህቱ እገዛ ስላለበት ነው። ወንድሟ ትልቅ ደረጃ እንዲደርስላት ነበር። ስምንት ዓመታት ሙሉ ቀን ከሌሊት በሰው ሀገር እየፈጋች አለችው ነገር ግን የዚህ ሁሉ አመታት ልፋቷ ከንቱ ቀረ። ሰብአዊነት የሚሰማው የሰው ልጅ በሙሉ የኢትዮጵያ ህዝብ በሙሉ ለዚች ልጅና ለቤተሰቦቿ ፍትህ ብላችሁ ጩሩ። እስከመቼ ነው የንጹሐን ደም እንደዚሁ ከንቱ የሚቀረው? ከራሳቸው ቤተሰብ አልፈው ለሀገር የሚጠቅሙ ኢትዮጵያን ከፍ የሚያደርጉ ልጆች እስከ መቼ ነው ደማቸው ደመከልብ ሆኖ የሚቀረው? እስከ መቼ ነው ይህንን ነገር ፍትህ ሳይሰጥ እንደዚህ የሚቀጥለው? እባካችሁ ስለ ወላድ ስትሉ እባካችሁ በስደት ላይ ያላችሁ ኢትዮጵያውያን፣ ስደት ላይ ቤተሰብን ማስተዳደር እንዴት እንደሆነ ታውቁታላችሁ። ለማን እየፈጋችሁ እንዳላችሁ ስደት ላይ ታውቁታላችሁ። ይቺ ልጅ ስምንት ዓመት ሙሉ የፈጋችሁ። ከሰኞ ማታ እስከ ሮብ ጠዋት ወንድሜ ብቻውን አስክሬኑ ዶርም ውስጥ ተቆልፎበት ነበር የሚደርስለት ሳኔ ልጄን አስመርቄ ልካለሁ ብላ ደፋ ቀና ስትል የነበረች እናት ልጅሽ ሞተልሽ ሲሏት በምን አንጀቷ ተቻለሁ? እንኳን እሷን ያልቻልኩት አላሻችሁም፣ አልቻልኩም። እግዚአብሔር ባያበረታ፣ እግዚአብሔር ባያጠነክረኝ፣ አንዳንዴ መኖር ላለብኝ ቤተሰቦች ባይኖሩ፣ እኔ ራሴ መኖርን አልፈልግ። ፍራዱኝ፣ ውነት ወገን ቃል ነኝ ህመሜ ካመማችሁ፣ ስቃዬ ካሰቃያችሁ፣ እኔ ተስፋዬም፣ አላማዬም፣ እቅዴም ከወንድሜ ጋር አብሮ ተቀብሯል። ግን ለእናቱ ስትሉ፣ ለነፍሱ እረፍት ስትሉ ለወንድሜ ፍትህ ስጡት፣ ለነፍሱ ፍትህ ስጡት። ደሙ እየጮህ ነው። ደሙ ያቤል ደም ነው፣ እየጮህ ነው። ንጹህ ደም ነው፣ እየጮህ ነው። ጓደኞቹ ብር አዋተው፣ ወረቀቱ ለእኛ ተሰጥቶ ነው፣ ብር አዋተው። የሀዘን ሽኝት ፕሮግራም ሲያደርጉ እሱ በቦታው ላይ የለም፣ ብርም አላዋጣ። ታምኛለሽ። ከዛ ምናየውኝ ልብሱን ስቀበል ከዩኒቨርሲቲ እስካሁን እስጢል የማመንና ያለማመን ውስጥ ነገር ውስጥ ነው ያለውት። ከዩኒቨርሲቲ ልብሱን ተቀብዬ ስወጣ እሱ ከፊታችን ቦርሳ እንዲህ ነገር አዝሎ እየወጣ ነበር። የሆነ ሴት ልጅ ከውጭ ባንኩን የምትሰራ አላውቅም እየመጣ ነበር። ተቃቅፎ ተሳሳሙና ተሳሳቁ። ሲሳሳቁ አይን ላይ ንግጥም ማለት ታውቂያለሽ። አሁን ከግሬ እስከ ጥፍሬ ድረስ ነዘረኝ። እዛ ሰዓት ላይ እንዲህ ይሄ ነገር ምንድን ነው አልኩኝ። ከዛ የአክብ ቤት ማስረጃው እስከሚወጣ መጠበቅ ነበረብኝ። ምክንያቱም ይሄ ልጅ የድሃ ቤተሰብ ልጅ ነው፣ ያለ ስራው ከትምህርቱ ላይ ማስለቀስም ወይ ደግሞ ከትምህርቱ ላይ አጉል ማድረግም አልፈለግኩም። እግዚአብሔር የሚያውቀው ግን ሁሌ የቤተክርስቲያን እየር መድን ያለሙኝ ንጹህም እንዳላስጠቅስ ብቻ ጠብቀኝ ነበር፣ ምደ ሁሌ ማለት ነው። ከዛ የአክም ቤቱ ማስረጃ ሲወጣ፣ አዎ በመርዝ ነው የሞተው፣ በመርዝ ነው የሞተው መርዝ በልቶ ምርት ግታውት ለዚያውን በጣም የሚከረፋ መርዝ ይመስለኛል። ለሊት ሰኞ አስር ሰዓት መሰለኝ በተኛበት በዛው እንቃርገው የጋቱት። ምክንያቱም የአንገቱ ላይ የነበረ የአንገት ሀብል ተበጥሷል። መስቀሉ ተበጥሷል። ጆሮ ላይ አድርጎ የተኛ ቴሌፎን የለችም። ጠርጥሬ ነበር። ምክንያቱም ወንድሜ ፒጃማ ለብሶ ነው የተኛው ጅዳ መሸሚዝ ቁምጣና ካልሲ አድርጎ ነው አድጋ ላይ የተኛው። በዛ ላይ የገና ጾም ገና ገብቶ የመጀመሪያው ቀን ነበር። ይጾማል ነግሬሻለሁ። ስጾሚ ደግሞ ውለሽ ማታ ምግብ በት የሰጠኝ በራሱ ይደክማል። ከዛ እንደተኛ እዛው እንቃርጎ መሰለኝ ጋቱ። ምግብ ውስጥ ምግብ ውስጥ ቢሆን እንጂ እንዴት እንደዛማ? እንዴት ምግብ ውስጥ ምግብ ውስጥ አይሆንም። ምክንያቱም ምግብ ውስጥ ቢሆን በጣም ስለሚገባ ያውቀዋል የአክም ቤት ማስረጃ ራሱ ምን ለመሰለች ይሄ በሌላ አካል ተገዶ ካልወሰደው በስተቀር በማታለል የሚሰጥ መድኃኒት አይደለም ምክንያቱም በማታለል የሚሰጭ ወይ ምግብ ውስጥ አድርገሹ ቢሆን አንደኛ በጣም ምንም አይነት ከለር የሌለው ምንም አይነት ሽታ ምንም አይነት ጣም የሌለው ነው መሆን ያለበት እንዳያስታውቅ ይሄ ግን በጣም የሚገማ ሽታሉ ገባሽ እንትና ታደሰ ይሸታል እያለ ክፍሉን ለቆ ሲወጣ የነበረው የሚሸት መርዝ ስለሆነ ነው ስለሆነ እና አንደኛ ያለ ነው፣ መርዙ የወሰደው ማለት ነው። ለምክንያቱም እሱ ይሸታል ብሎ ነው ጥሎ የወጣው ክፍሉ። ሲጀመር ሰኞ ዕለት አስር ሰዓት ላይ እንቅ አድርገው ግተውት ዶርም ቆልፈውበት ነው የወጡት። እውነቱን ስነግርሽ ማለት ነው። ምክንያቱም አንደኛ ልጅ እንደተስተካከለ ነው፣ በቃ እንዲህ ቀጥ ብሎ እንደተኛ ነው። አንሶላው አስመልሶበታል። ይታይ አስመለሰበትን ነው አይቼዋለሁ። እንዴት ነው አንቺ ሰው አስመልሶ ተስተካክሎ የሚተኛው? እንደ በፈጠረሽ ጌታ ነገር ቀጥ ብሎ ነው የተኛው። ሁለተኛ ዶርም ውስጥ ምንም አይነት የመርዝ የነካው እቃ የለም። ያለው እንትን ዝክሩን የዘከረበት ጆሎጅስ እና ውሃ ነው ያለው። ሁለቱም ተመርምሮ ንጹህ ነው የለውም፣ አልተመረዘም። ያ ማለት ግተውት የተረፈውን እቃውን ይዘውት ሄደዋል ማለት ነው። ሁለተኛ፣ ሶስተኛ ምን ብሎ ጠረጴዛ ላይ ያስቀምጧል ከስልኩ ጋር መጽሐፈ ምሳሌ ያለ ያለ እግዚአብሔር የሚጸየፋቸው ስድስት ነገሮች፣ ሰባተኛዋን ነብሶ አጥብቃ ትጸየፋታለች እና አንደኛ የቲቢታይ ሁለተኛ ክፉ ሀሳብ የምታመነጭ ልብ፣ ሶስተኛ ወደ ክፉ ቦታ የምትሄድ እግር፣ አራተኛ ንጹህ ደም የምታፈስ እጅ፣ አምስተኛ ምንድን ነው አምስተኛው ክፉ ነገር የምትናገ ብቻ አምስተኛው ረሳሁትና፣ ስድስተኛውን ዳሽ ብሎ ነው ያለፈው። ስድስተኛው ምንድን ነው የሚለው በሀሰት ምስክር ነው የሚለው። በሀሰት የመሰከረ ነው የሚለው። እሱን ዳሹ ብሎ ተርፏል። ሰባተኛው ላይ ምን ብሏል? በወንድማማቾች መካከል ጥላቻን የምትዘራ ምላስ ብሎታል። ይሄ ማለት ከኔ ከጻፈልኝ ጋር ስታመሳክሩ ትክክለኛ ማስፈራራት ነበረበት። ባያስፈራሮት ይሄን ጽፎ አያስቀምጥላቸውም። እግዚአብሔር ይሄን ይጠላል። ይሄን አልፋችሁ ከገደላችሁ ግደሉኝ ብሎ ራሱን አሳልፎ ሰጥቷቸዋል። ምክንያቱም ሁለቱም እንደሱ ባለ እሱ ያ ሁለቱም በሃይማኖታቸው እንኳን አንድ ናቸው። ክርስቲያን ናቸው።